እናቴ በፈጣሪ ቤቱን እየከፈልኩ ነው ብሎ ሳይከፍል ባንኮች መጡብኝ። ስጠይቀው በስነስርዓት አልመልስልኝ አለ። ጠቆች ችግር የለውም በቃ እናቴ እሱ ከዚህ ይስተካከላል አለ እንዴ ለምን እኛ እናወራዋለን አለ እንዴ በቃ እኛ እንገባለን እንዴ ምንድን ነው አይ አንተ ፈልገ የመጣሁት ስለጠፋ፣ በይውታ አለ። ወይ ማቲ ምን ሆኖ ነው? ምንገብኝ ተጨልቄ በይውታት ለወራክ ምን ፈልገው ነገር ማሚ፣ የተርበተበትኩ አይደለም። ቆይ ላስረዳሽ ማሚ፣ ይኸውልሽ የእሱ ጓደኛ እና የኔ ፍቅረኛ ማቲ በጣም ይቀራረባሉ፣ እና እኔ ስለዛው ስላለው ጉዳይ ምናምን አላዛርም ብቻውን ለወራ ነበር፣ ፈልገኝ ነበር የመጣሁት እና አንቺ እንዳለሽ አላወቅኩም ነበር። በጣም ይቅርታ ማሚ።

እሷም ያለችው ውጣ ይችላል አይደል? በቃ ጭራሽ ማለት ነው። እያለቀሰች በር እየተንኳኳ ነው። ሰላም እንዴት ናችሁ ውድና የተከበራችሁ የኛ ውድ ቤተሰቦች አላችሁልን ወይ? እኛ አለን እግዚአብሔር ይመስገን። ያው ዛሬ እንግዲህ ወደ እናንተ በአይነቱ ለየት በሚል ቪዲዮ ነው የመጣሁት። በመጀመሪያ ያው ኪችን ውስጥ ስገኝ ምን ሊሰራ ነው ማለታቸው አይቀርምና ያው ልሰራ ያሰብኳቸው ነገሮች አሉ። ከዛ በፊት ግን ለእናንተ ግልጽ ማድረግ የምፈልገው ነገር አለ ቤተሰቦች ያው ትላንትም ሆነ ከትላንት ቪዲዮ አልሰራ ነው። ያልሰራንበት ምክንያት አንዳንድ ጉዳዮችን በውስጥ መጨረስ ስላለብን ነው። ማለት አንዳንዴ ሁሉን ነገር ወደ ውጭ ማውጣት ነው። ማለት ያው እናንተም ላይክ እናንተንም ላለማስጨነቅ፣ እኛም ነገሮችን ላለማበላሸት ስንል ነው። ትናንትና ነገሮችን በሙሉ ፊክስ ለማድረግ ሞክሬያለሁ፣ የሞከርኳቸው ነገሮች አሉ። ነገር ግን በዚህም ሆነ በዚያም እኔና ሰንሱ ተኮራርፈናል። እኔ አዲስ አበባ ምትች ያለው እሷ ግን ዛሬ ነው የምትመጣው ወደ አዲስ አበባ እና ስደውላት መልስ አልሰጠችኝም፣ ግን ቴክስት አድርጌላታለሁ ቤተ ክርስቲያ ምንድነው? ከደከመሽ ባዶ ቤት ከምትገቢ እኔ ውዱ ፍቅረኛሽ ለአንቺ ቆንጆ የሆነ ምሳ ሰርቼ እጠብቅሻለሁ ብዬ ቴክስት አድርጌላታለሁ። እንግዲህ ያው አይ ቲንክ ትመጣለች። እንደ ፈጣሪ መልካም ፍቃድ ትመጣለች። አኩርባም አታኮርፍም። ብትሄድም ደግሞ ባዶ ቤት ነው የምትገባው። ስትሄድ ጥላው የሄደችው ቤት ነው ስትመለስ የምታገኘውና። አንዳንዴ ደግሞ ሰው ከጉዞ መጥቶ ሲርበው ምናምን ምናምን ጥሩ አይደለም ያ ነገር ማለት ነው። ያ ነገር እንዳይፈጠር እንዳይር ያው መቼስ ሁላችሁም ጉዞ ደግሟችሁ ስትመጡ ምግብ ሰርቶ መብላት በጣም አያመስጠል ነው። እንደውም ይዘጋቸዋል ራሱ ምግብ መብላት ማለት ነው እና ያ ነገር እንዳይፈጠር በማሰብ ያው ዛሬ ለእሷ ምግብ ልሰራ ነበረ እንዳጋጣሚ ሆነው ማብራት ጠፋብኝ። ያው እሷም ደግሞ ማምጣቷ ስለማይቀር ከሰል እያየ ያስኩኝ ነው ቤተሰቦች። ዛሬ እንግዲህ ቆንጆ ምግብ ለእማ ሰርቼ ጠብቃት አለው። በዛውም ለሁሉም ነገር ይቅርታ ጠይቃት አለው። ከዛ ህይወትን እንደ አዲስ እንድንጀምር ሁሉ ነገር ለማስተካከል ማድረግ ያለብኝ ነገሮች በሙሉ ለማስተካከል ለእሷ ለመንገር አስቤ ያለው እና ቤተሰቦችዬ መክተፊያውን ቢላውን አዘጋጅቻለሁ። ዛሬ ሼፍ አላዛር ጋር ናችሁ የምትገኙት ከሼፍ አላዛር ጋር ቆንጆ የምግብ አሰራር። በተለይ ሙያ ለሌላችሁ ወንዶችም ይሄ ነገር ጥሩ ነው ብዬ አስባለሁ። ሙያ ላላችሁ ወንዶችም ጥሩ ነው ትፈትምኛላችሁ። በዚሁ አጋጣሚ ቆንጆ ምሳ ሰርቼ የምሳ ግብዣ አደርግላታለሁ። ቤተሰቦች በጣም አረጊ አመሰግናለሁ። ቤተሰቦች በዚሁ አጋጣሚ መናገር የምፈልገው ፕሊዝ ይህንን ቪዲዮ ስታዩ ቅድሚያ ላይክ በማድረግ ጀምሩ፣ ከዛ ከላይኩ ቀጥሎ ደግሞ ሼር በማድረግ ተባበሩን። ሰብስክራይብ ማድረግ እንዳትረሱ። ለማንኛውም አሁን ወደ ስራችን እንግባ። እሺ ቤተሰቦች፣ እንግዲህ ያው መጥበሻዬን ጥጅ አለው። እንደ አንድ ላጤ ያለኝ ነገር ሁሉ በቂ ነው ብዬ አስባለሁ ያው እናንተ ፊት ላለመላጥ ነጭ ሽንኩርትና ቀይ ሽንኩርቴን ክትፍ አርግ ያለው፣ እሱንም እዚሽ ጋር ነው መከትፈው ልጭ ያለው ለማለት ፈልጌ ነው። የሚያስፈልገን ግብአት ከዚህ ውስጥ ዘይት፣ እዚህ ደርሳለች ዘይት። እሺ ከዛ ዋናው ዋናው ዋናው ነው ዋን ነው ነገር ምንድነው መሰላችሁ? ፍሪጅ ውስጥ ምን አለ ሚት የሚባል ነገር አለ። ይህን ነገር ማሳያችሁ ልክ እንደ ጎርዳና ኩሽናሾ፣ ብዙዎቻችን እናውቀዋለን። የጎርዳና ኩሽናሾ እና የተለያዩ ቅመማ ቅመሞች እዚህ ተክለን ነው እኛ የምንጠቀመው። ብዙ ጊዜ እንደዚህ የጥብስ ቅጠል ምናምን እዚህ ተክለን ቀንጠሳርገን ምን እንደዚህ ይመቸናል፣ ተፈጥሯዊ ነገሮች ደስ ይሉናል። ስለዚህ ከዘይት ነው የምጀምረው እንደ ስራዬ ከሆነ ዋው ዘይት እናደርግበታለን። ከዛ በመቀጠል ማቀመሞችን በተን በተን እናደርጋለን። ከዛ በኋላ ክችን ያለውን የውዱ የፍቅረኛዋን ምግብ ስትበለ ራሱ ምን አይነት ስሜት እንደሚሰማት አይዶን ነው። ስለዚህ ዳቦዎችን ገዝቻለሁ፣ የሚያማምሩ ዳቦዎችን ከፋ። ዛሬ ቤተሰቦች፣ ስለዚህ እስከ መጨረሻው ተከታተሉን። ሌስኮ

አያችሁ፣ ቤተሰቦች ምን ላድርግሽ? አሁን ላጤ ነኝ ብላውን ሰው ያምንኛል አያምነኝም። እኮ ይሁት ዩት መዳመጫ ምን ነጭ ሽንኩርት። አታችሁ፣ ቤተሰቦች እዚች መጭ ጫን ብቻ ነው። ወይኔ ወይኔ ወይኔ ጉዴ! ጉዴ ጉዴ ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ ጋ ምግቡ ሳይደርስ ትመጣች መሰለኝ። አይ ዶንት ኖ። እንክፈት በቃ በሩን። አይሻልም። ውስጥ የመጣችው እሷ ስለሆነች ትደበቃለች። ሳሎን ውስጥ ማለት ነው ገባ ማለት ነው። ልብስ እንኳን አልቀየርኩም። ይደብራታል። በጣም ፈርቻለሁ። እናቴ፣ በፈጣሪ ምንምሽ ነው ወዴት ነው እናቴ? ምንድን ነው ምንድን ነው ያሹ? ለምን ታለቅሽ? በጣም ነው ያዘንኩት እናቴ። ምን ነው ሽብኝ? ለምን ነው እናቴ ምንድን ነው? ምን ሆነሽ ነው? እንዴሳ ነገር ይመጣሽ? ምንድን ነው ምን? ካስዬ ጋር ስኝን ያስቀየመኝ ጣልታችሁ ነው? ቆይ ቆይ፣ ይሄ ነገር ይቅር። እሺ አቴ ተረጋጊ፣ በፈጣሪ ምን ድን ነው የተፈጠረው? እናቴ ባናገረውን በስርዓት አልመልስልኛለ። በጣም በቃ እናዶኛለ። ለምን ጉዳይ ነው? ምንድን ነው የተፈጠረው? ቤቱን እየከፈልኩ ነው ብሎ ሳይከፍል ባንኮች መጡብኝ? እሺ ስጠይቀው በስነ ስርዓት አልመልስልኝ አለ። እኮ ችግር የለውም በቃ እና ደሱ ግሽ ተካከለና፣ አይደል እንዴ ለምን እኛ እናወራዋለን እና አይደል እንዴ እኛ እንገባለን እንዴ? ምንድነው ሲጀመር በቃ ችግር የለም። ተነሽ እኮ ታርፍ ያለሽ ችግር የለም። እንኳን መጣሽ። ግን እንዴ ነው እሺ፣ አታልቅሽ። አሁንም ለምን ታልቅሽ? ስለፈጠረሽ በእናትሽ በቃ እናቴ ምንም እንደ እንድታለቅሽ አልፈልግም። በቃ ይስተካከላል። ያለውን ነገር በቃ ማስተካከል ያለብን ነገር ከሆነ በቃ እሱንም እናውራውና እናስተካክለዋለን። ችግር የለውም እኮ እናቴ፣ አንቺ ደግሞ እንደዚህ መንገዱን ሙሉ ለእሱ ነግረሻል። ወር አነገርኩት ለምን ዋጓዋል መልስልኝ ሲል ተናደርኩኝ። ሀይ፣ ተረጋግሽ በእናትሽ። እኔ የምለው ራሱ ጠፋኝ? አስደነገጥኩ አስደነገጥኩ። እረ እናቴ በስመ አብ አልኩ። እሺ አሁን ምንድን ነው ማድረግ ያለብን? ምንም ምንም አታደርግ እናቴ ትንሽም ግን በቃ ምን ምንም አታናግረኝ። ምንም ምንም አትበላይ። ማለት ምንም እንድትል አልፈልግም። እሱ ምንም እንዳትል እኛ እናወራለና እኛ እንዴ እኛ ከናንተ ብዙ ነገር እንማራለን አይደል እንዴ የስንቱ አሪ አይደላችሁ እንዴ እኮ ምን እናርጋለን እናቴ አንቺ አንቺን ብትሆን እሱን ብትሆኑ ነገሮችን ይታያል አይደል እንዴ እኮ ወደ አይደለም የምታመጣው ህይወት ነው ኑሮ ነው አይደል እንዴ አንቺ ይሄ ሁሉ ነገር መናትሽ እንደሚያምሽ ታውቂያለሽ አይደል ስንት በሽታ አለ አንቺ ደግሞ በዚህ ታለቅሻለሽ። እናትዬ ምሬን ነው ጋር መጥቼ እንደገና ነገር የለም። ምን ይስተካከላል? ራስሽን ትወጃለሽ የመጣሁት በቃ በቃ ሌላ ጊዜ አወራዋለሁ። እሺ በቃ እኔም በቪዲዮ እንትን ማለት አልፈልግም። ለማንኛውም እንዳጋጣሚ ሆኖ ትንሱን የጠበቅኳት ነበረ። የት ሄዳለች? እሷ አልመጣችም። ከብታ ችራ አልመጣችም። ዛሬ ነው መጣ ብላለች። እንግዲህ እስቲ ከመጣች ያለውን ነገር እስቲ ለማስተካከል እየሞከርኩኝ ነው። እናንተም ችግር ላይ ናችሁ። እንደገና ራሴ የራሴን ችግር ይዤ መጣሁባችሁ። ማራዊኛ ችግር ችግር ላይ ችግር በናት የኛ ይፈታል። ያው እንግዲህ ፈተና ነው። ያው ቤተሰብ ላይ እንደዚህ ይሆናል ይሆናል። እግዚአብሔር አስተካከለዋል ሁሉም ነገር። የትንሱ ነገርም ያሳስበኛል፣ እኔ የእሷ ነገርም ያንተ ነገርም ያስጨንቀኛል። ምን ንግግር አስጠፋብኝ። አትደንግጥ፣ ይስተካከላል፣ ይስተካከላል። አትደንግጥ። ጭራሽ አልጠበቅኩ ወላኔ ነኝ መሰለች የሚመሰለች ነበረች እንሱ የመጣች ነው ሰለች፣ አልነገርኩህም ብዬ ነው። ለማንኛውም ችግር የለውም ደግሞ። እናቴ ፕሊስ፣ በቃ በማልቀስም ሆነ ምንም በማድረግ አይሆንም። ታውቂያለሽ፣ እንደሚያምሽ ይበላሻል። የሰው ልጅ ካላለቀሰ ንዴቱን ማውጣት አይችልም። ምን ማድረግ አለበት? እንባ ነው የሚወጣው። ለምን ወይ ተናገርሽ፣ አይወጣልሽም። ማንን ያነጋገርሽ ነው ሰው? ማንንም ምን ትናገራለሽ እኮ ተራ ነው ላይ ጭራሽ ሁሉ ነገር ይስተካከልልሽ። እሺ እኔ በቻልኩት አቅም ሙሉ ነገር ለማስተካከል እሞክራለሁ። እሺ እሺ እሺ። አሁን ምን ላድርግልሽ እናቴ? ምንም በቃ፣ እኔ ረፍት ነው የምፈልገው። ልብስሽ፣ ምን ምን፣ ልብስሽ የመጣሽው? አዎ፣ የተወሰነ ልጆቹስ? ትቻቸው? ጥያቸው እዛው ቤት። እንዴት? ምን ላድርጋቸው? እነሱን ይዤ ልምጣ ማን አለ ብዬ ነው። ማንም የለም። ያው እሱ ነዋ፣ እሱና ሀና ናቸው። ሌላ ማን አለ? ነገሮችን ለማስተካከል አስቤ ነበር፣ እኔ እራሴ። ኧረ ጌታ ይርዳን። በእናትህን ወይኔ፣ ከባድ ነው በእውነት። እሷ እንደምትሎት እናዳለች በጣም። እሷማ ያው ባየችው ልክ ነው። ምን ትሆን ታዲያ? ሰውም ደግሞ አያርፍም፣ እናንተን ለማጋጨት እኮ አምጥተው ያሳዩታል። አንተ መጀመሪያ የመናገር ነበረብህ፣ እንዲህ እንዲህ እንዲህ እንዲህ ብለህ ያለውን ነገር ያው መጀመሪያ እርቅ ተደርጎ የለከልክለንክ የዛን ሰዓት መንገር ነበረብህ፣ ፎቶ እንዳለክ ምናምን አንሄን እንደ እሱ ሰጧታ እንዴት ታደርጋለታል? ይሁን ያው ሁሉ ነገር እስቲ ይሄን እግዚአብሔር ይፈታል ይፈታል ይፈታል። ወደ ትናንትና ነው በሩን ነው ከፍቶ ጥሎኝ ወጣ። ከዛ በኋላ በቃ አልተገናኘንም እና እሱ እንዴ ይህን እኮ ማድረግ አልነበረብሽም። ተናድጄ ነው። እሺ አሁን፣ እሺ አሁን እሱ ምን ዐይነት እኔ ነገሮችን እናስተካክላለሁ። እባክሽ በቃ ወይ ተነስተሽ። ምንድን ነው አንተ የምትለው? ቤት እኮ ስለመጣሁ ነው

እናቴ ከተስማማችሁ በኋላ መታረፋችሁ አይደለም። እሱም ያው ያላደረገው ነገር ካለ ያጠፋው ነገር ካለ እኮ እንጠይቀዋለን። እኔ ካልሆነ ደግሞ በጓደኞቹ በስራ ባልደረቦቹ በኃላፊዎቹ አስጠይቃለሁ። ምንም እንደዛ ያንን ነገር የለም። መስተካከል ያለበት እኔ አሁን አይምሮዬ ሲያርፍ ነው ከእሱ ጋር መደራደር የምችለው። ራሴን ላሳርፍ። እሺ እንዴት ነው የሚሆን? ኧረ እናቴ ምንድን ነው የሚሻለው? አንቺ ምን መስማት አልፈለግሽም? እሱ መጣች። እናቴ በእናትሽ አታልቅሽ እሺ አ ራስሽን አረጋጊ። እንዴት ነው ሰላም አትለኝም? እንደምን ነው ደነገዝክ እንዴ? መጣች ቤቴ። አረ፣ መጀመሪያ ሰላም በለኝ እንዴ፣ ሰላም በለኝ

ወይኔ ማዘር እንዳሉ እባክህ እኮ አልመጣም ነበር፣ በሌላ ጊዜ ወጣ ነበር። እንዴት መጣሽ ነው ያልገባኝ። እንዴት ማለት ለምን መጣሽ? እንዴት መጣሽ? አይ አንተ ፈልጌ የመጣሁት ስለጠፋ፣ ምን ሆኖ ነው? ምንም ነገር ብዬሽ ተጨንቄ ነበር የመጣሁት። ያወራክ ምን የምፈልገው ነገር ነበረኝ። እሺ አውሪኝ። እሺ ማዘር እያሉ አናስጠብቃቸውም ማሚ የሚፈልግ ሆን የመጡት በጣም የምወደው ጓደኛዬ ነው፣ እና ስለጠፋ ሰሞኑን በቃ ማለቴ ምን አስጨንቀኝ ለዛውም ደግሞ የሆነ ማውራው ነገር ነበረኝ እና እሱን ለማውራት ብዬ ነው ቤቱ ሰው ነግሮኝ ነው የመጣሁት። እና አንቺ እንዳለች ደግሞ አላወቅም ነበር ማዘር፣ በጣም ይቅርታ። እኔማ የጓደኛ ማለት የትንሱ ጓደኛ ጓደኛ ማለት የአኑዋር ጓደኛ ናት። ታቂው አለ ከመጣች ስምምጣት ማለት አልገባኝም፣ ምን እንደሆነ ምን ማለት ቤቱን መጣሽ። ቤቱን ሰው ነው ጠይቅ፣ ሰው ጠይቅ ነው የሚያገኙት ማለት አላዛር ነው በጣም ጥሩ ነው። እና አሁን በቃ ማለት ከትንሱ ጋር ብዙ ነገር ማሚ የእሱ ጓደኛ እና ለምንድንፈርበተበት? ማሚ እየተረበተበት እኮ አይደለም። ቆይ አስረዳሽ። ማሚ ሽ የእሱ ጓደኛ እና ያኔ ፍቅረኛ ማለቴ፣ በጣም ይቀራረባሉ። ና እኔ ስለዛው ስላለው ጉዳይ ምናምን አላዛርን ብቻውን ላወራው ነበር፣ ፈልጌ ነበር የመጣሁት። ና አንቺ እንዳለሽ አላወኩም ነበር። በጣም ይቅርታ። ምን ብዙ ነገር አለ፣ አንቺ የማታውቂው ነገር የተፈጠረ እና አላዛርዬ፣ እኔ ደግሞ አንተን ፈልጌ ነበር የመጣሁት ነግሪኝ፣ ምንድን ነው ማለቴ፣ በቃ አንደኛ በጣም ስጠፋ ጨነቀኝ ምናምን፣ ያው ታውቃለህ እንትን እሱና አኑ ያላቸውን ነገር እና በቃ በመሀል ደግሞ አንተን ላውራህ ፈልጌ አንተ ጠፋብኝ እና በቃ ሰው እንደምንም ብዬሽ አፈላልጌ ምናምን ነው አንተን ላገኝ ይቻልኩት። ማለት ቤ- አንተንማ አውርሀለሁ ግን የማውረው ሁለት ጠፋብኝ በማጣት በቃ ማለት ለአውራው የምፈልገው ነገር ነበረኝ እና የሆነ ሁልጊዜ ትንሱና አኑን አብረው ነው የማገኛቸው ምናምን ነገር እና እሱ ደግሞ ወንድሜ ስለሆነ አብረውም እንደሆኑ ምናምን የነገረኝ አልሀዛር ነው ያስተዋ ማለት አብረው እንደሚቀራረቡ ምናምን የነገረኝ አልሀዛር ነው ማሚ። እና በቃ እኔ ደግሞ ትንሱና አኑ አንድ ላይ ስለሆኑ ማለት ምን ባረግ ይሻላል ምናምን ብዬ ላማክር፣ ምንድነው ያልገባኝም ጌታው ያውጣኝ። አንተ አይ ማሚ፣ አንድ ላይ ስለሆኑ ሱማናቸው ማን ነው ለምን እንዴት አንድ ላይ ማለት ንሱ ና ማ ምንድን ነው አይደለም። ሁሌም የእሱን ጓደኛ ማገኘት ሁሌም ከእኔ ፍቅረኛ ነው ማሚ ከእኔ ፍቅረኛ ጋር ማገኘችው ነው። አላዛርን አፈላልጌ ያገኘት ምናምን አፈላልጌው አይደለም በስልክ ማጠፋ ሰሞኑን እና በሰላም ነው ምን ሆኖ ነው ምናምን ነገር ብዬ ነው እና በቃ አላዛርን ብዙ ነገር ማወራው ነገር አለ። አሁን ለማንም ታለችው፣ አይ በቃ ደንግጬ ነው ማዘር ስላለች አንተን ነበር እና ማዘር ደግሞ ስደነቅ በሌላ ነገር

ትንሷ ያለችው ቡታጅራ ነው። አኗዋር ደግሞ የት ነው ያለው? አኗዋር አዲስ አበባ ነው እ የነበረው በቃ ምንድን ነው ማድረግ ያለብኝ ከዚህ በኋላ እኔ? ደግሞ አንተ ስጠፋብኝ ግራ ገባኝ። አሁን አንቺ መከፋት የለብሽም። አኗዋርም ያለው አዲስ አበባ ነው፣ እሷም ያለችው ቡታጅራ ነው።